ወንድሜ፣ አንድ ነገር ሆኖ ቢሆን ሁላችሁም ተያይዛችሁ ታልቃላችሁ። ባሽ በሆነ ነገር ካልያዝ ነው፣ በጉልበት በጣም ሊከብደን ይችላል። እውነትን ነው። ዝና ማለት እኮ አንድ በግ ለምሳና ለራቱ የሚበላ ሰው፣ እኛ ሱን ታግለን ማሸነፍ ይከብደን ነው። የፈጣሪ ያለ ነው ወይስ ሆነው እያየት ያለሁት። ቆይ ቆይ ተረጋጋ፣ ሞገስ ተረጋጋ፣ ቆይ ቆይ ይቸትማ ትራፊክ ወንድም ይበልጥብኝ። ሁለተኛው አሳ በእጃችን ገብታለች። የመጨረሻውን አሳ ደግሞ ቀጥለውን እንይዘዋለን። ማህሌት ክፋቱ ዋጋ እያስከፈላት ነው። ዛሬም በእነዚህና ቁጥጥር ስር ሆና እዛው እንደታገዘች ነው። ድብልም የወደፊት እቅዱ ዝናን ማገትና ወንድሙን ለማግኘት የረዳው ዘንድ እርሱን እንቃ አድርገው ይዞ መረጃዎችን ማጣራት እንደሆነም ከሞገሴ ጋራ ተመካክረዋል። ወደ ዝናን ለመያዝ ነገሮቹ ቀላል እንዳልሆኑም ከሞገሴ ጋር ተመካክረዋል። ሞገሴ ዝና ኮ ጾም የሚያውቅ አንድ በግ ብቻውን የሚጨርስ ሆዳም ሰው ነው። በእርግጥም ብንይዘው ላንችለው እንችላለን። ይህንን ለማድረግ አንድ ነገር ማሰብ ይኖርብናል በማለትም ኤፍራታ በዝና በኩል ያለውን ነገር ልታውቅ ትችላለች እና እሷን ይዘን መጠቀም ይኖርብናል በማለት ለስራቸው አመች የሆንላቸው ዘንድ አሁን የመጨረሻ እቅዳቸው በመጀመሪያ ኤፍራታን በቁጥጥራቸው ስር መዋልና ከዛ በኋላ ዝናን ለመያዝ ነገሮች አስቸጋሪ እንደማይሆንም ከሞገሴ ጋር ተመካክረዋል። ኤፍራታም ዝና ወደ ነብሩኬ ቤት መሄድ አለብሽ በማለት አስገድዷት ስለነበረ የግዴታ ወደ ነሱ ቤት ልትሄድ መንገድ ላይ ሳለች ከፉኛ ከፊት ለፊት ተገጣጥመዋል። ታዲያ ሞገሴም ስለ ሷ እያወሩ ባሉበት ሰዓት ኤፍራታን መመልከቱ ጥሩ ግጥምጥሞች በመሆኑም እንከተላትና እንያዛት እያለ እየተጠቃቀሱባት ነው። ኤፍራታ ቀጥ ብላ ጉዞዋ ላይ ናት። እስከ መጨረሻ መድብልና ሞገሴ ከጀርባ ሆነው እየተከታተሏት ነው። ኤፍራታን ይይዟት ይሆን? ሰላም ጤና ይስጥልን። ውድ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት በአለም ዳርቻ ሰላማችሁ ይዛ እያልኩኝ ምሳሌ ድራማ ክፍል ሰማንያ እንደቀጠለ ነው። ብሩኬ አሁንም ከድራማው አልተቀላቀለም። ብሩኬ ለምን እንደወጣ ቀረ አሁንም አጠያቂ ሆኖ ቀጥሏል። ወይዘሮ መሀሌት በዛው በታገተችበት ክፋትና ተንኮላይለሽ ተብላ እየተረገመች መስል ዛሬ ላይ ምሳሌ ወደ ክፍሏ አርስታምራ እናታ ባብላ ተጠግታትም እንቅ አድርጋ ይዛታለች። ሆኖም እንደ መደራደሪያ ሐሳብ አድርጋ ያቀረበችው ቅድስትን እግሮቿ የታሰሩትን ብትፈታላት ልትለቃት እንደምትችልም ነግራታለች። ቅድስት እባክሽን ልቀቂያ ትያለች። ነው መጀመሪያ እግሯን ከመፍታት ይልቅ ወደ መድብል ነበር ተደብቃ ስልክ የደወለችው። እባክህን መድብል ቶሎ ድረስልን ምሳሌን ንቅ አድርጋ ይዛታለች በማለትም ነገረችው። ምን ለማለት ፈልጋ ነው ፈልጋ ነው አሁን ምሳሌን የያዘቻት ለማንኛውም እስከምመጣ ድረስ እዛው ክፍል ሆነች ጠብቂያት፣ በማለት ማስጠንቀቂያ ይሰጣታል። ቅድስት እዛው ሆና እየለመነቻት ነው እግርን ፍችል በማለት ስታፈጥባት፣ እግሯን የምትፈታ መስላም እግሯ ስር እዛው ተደብቃ ትቀራለች። ምን ትደብቂያለሽ? ፍችኝ እኮ ነው የምልሽ እያለችም ጮኸችባት። ቅድስትም እሺ የታሰረው ገመድ ስለጠበቀቤ ነው እንዴት አድርጌ ልፍታለሽ? እያለችም እግሮችን እያጓዛችና ጊዜ እንዲወስድ ጥረት እያደረገች ነበረ። ሆኖም በስከ መጨረሻ መድብል ግሮቿ ገመዱ እንደታሰሩ ወዲያውኑ ይከሰታል። ምን ለማለት ፈልገች ነው? ምሳሌ ልቀቂያት! በማለት መድበል ያፈጥባታል። ይህኔ ማህሌት በፍርሃት ሰውነቷ እየራደ ከእንግዲህ በኋላ ሞትን ቢመጣብኝ እስከ ጫፍ ድረስ ልጋፈጠው ግድ ይለኛል። ምሳሌና ልቃት ማለች ትለቂያት እንደሆነ ልቀቂያት፣ ካለበለዛ በዚህ ሽጉጥ ነው የምልሽ በማለት ሽጉጡን መዘዘው እርሷ ላይም ደቀ ነው። ሆኖም ግደለኝ እያለችም ለማፋጠጥ ሞከረች። እርሱም አንድ፣ ሁለት፣ ሶስት እያለ ቆጠራውን ቀጥሏል። ማለትም እስከ ሶስት ጊዜ ቆጥሬ የማትለቂያት ከሆነ ቅባበልኩትን ጥይት ተኩሰዋለው በማለት ቁርጠኛ እንደሆነም ለማለት ይነግራታል። ማለትም እየተርበተበተች ምሳሌን አንገቷን ንቅ አድርጋ ይዛት የነበረውን ለቀቀቻት። ማለትም ገና ሶስተኛው ሲቆጥር ምሳሌን ወደ ቅድስት ነበር የወረወረቻት። ቅድስት ተጠመጠመችባት። ምሳሌን ይዛባበለቻት። ቀጥ ብለሽ ወደ ታገተሽበት ቦታ ትሄጃለሽ። በማለትም መድብል ፎከራውን እየዛተባትና እያስፈራራት ነበረ። ሆኖም እሷ እየተርበተበተች ወደ ታገተችበት ክፍልም ታመራለች። ብልም ተከትሏት በመግባት ምን ፈልገሽ ነው ብሩኬን የከሰስሽው? ቤቱ እንደሆነ አንቺ የለሽበትም። የዛች ሟች የሃይማኖት ቤት ነው፣ እሷናት የሰራችው። ይህ ደግሞ በምሳሌ ስም ነው፣ አንቺን የሚመለከት አንዳችም ነገር የለም። ለምን ብለሽ ከሰስሽው? እያለም ጠይቃት እርሷም ዝና ነው ክሰሽ ያለኝ ያገኛለሽ በማለት ያመላከተኝም እሱ ነው እያለችም ስለ ዝና መዘርዘር ትጀምራለች። ታዲያ እንደዛው እጆቿና እግሮቿ ታስረውም ትቷት ከሞገስ ይሄዳል። ከሲም ከሉላ ጋራ የነጻነት አየር ወጣ በማለት እየተዝናኑ ነው። ዝና ከአሁን አሁን ይመጣብናል የሚል ፍርሃትም ዛሬ ላይ በአእምሯቸው ብን ብሎም የጠፋ ይመስላል። እንግዲህ እስረኛው እሱ እንጂ እኛኮ የነፃነት አየር እንድንተነፍስ ተፈቅዶልናል እኛን ፍርሃት እሱም ወስዶልናል፣ እያለም እየነገራት ነበረ። ሉላም አይ ከመጣ እንኳና እንደማይምረን ነው የምነግር ካለችው፣ እርሱንም አውቃለሁ አሁን ከጀርባችን መድበል የተባለ ጀግና ሰው አለልን፣ ስለዚህ የሆነ ነገር ቢፈጠር እንኳን ቀጥ ብለን ወደ እሱ መደወል ነው በማለትም ነገራት። ሉላም እሱ እስከሚመጣ ድረስማ እኛ ህይወታችን ያልፋል፣ ለማንኛውም ከዛ ሰው ጋር ለፊት እንዳያጋጥመን ጸል ያለው አለች። ብቻ አሁን ደስታ ላይ ናቸው። ሁለታቸው ወክ ሲያደርጉ ቆይተውም ከዳጣ ጋር ወደ ሬስቶራንት አምርተውም ተገናኝተዋል። ከዛም የሆነ ምግብ አዘውም እየተጫወቱ ነው። በተለይ ቤተሰቦቿን ስላገኘችና ከቤተሰቦቹ አባላት መካከል ሰላም የተባለችው ሰራተኛ መልካም ሴት እንደሆነች እየገለጸችላቸው ነበረ። ሉላም ቤተሰቦችን በማግኘት በጣም ደስ ብሎኛል እያለች በዳጣ ደስታ እሷም ደስተኛ እንደነበረችም እየገለጸችላት ነው መድብልም ማህሌትን እንድትታሰር አድርጓት ወደ ውጭ ከወጣ በኋላ ከነ ሞገሴ ጋር ተገናኝቶ አሁን ምን ማድረግ እንዳለባቸው እየተመካከሩ ነው መድብል ጉዳዩን እንደማያውቅ አድርጎ ለኤፍራታ ይደውላል እርሷም ያኔ ከተገናኘን ጀምሮ ማህሌት እኮ ከቤት አልመጣችም በሰላም ይሆን በማለት መድብልን ጠየቀችው መድብልም ለምን እንዴት እያለ ታ ላይ ስለምትገኘው ማህሌት ምንም አይነት መረጃዎች እንደሌሉትና እንደማያውቅ ሆኖ አሁን ኤፍራታን እየጠየቃት ነው ኤፍራታም እየተፈጠረውን ነገር ማወቅ አልቻልኩም፣ እስካሁን አድራሻዋ እንደጠፋኝ ይኸው ማግኘት እንኳን አልቻልኩም እያለችም እየገለጸችለት ነበረ። ዝናም አሁንም ስለ ማህሌት ምንም አዲስ መረጃ የለም ወይም በማለትም ጠይቋታል። እርሷም ምንም አይነት የሰማችሁ ነገር እንደሌለም ነግረዋለች። ዛሬ እንድንገናኝ እፈልጋለሁ ስላላትም ወጥታ ከዝና ጋር ተገናኝታለች። ወደ ነብሩ ቤት ትሄጃለሽ እያለም እያስገድዳት ነው። እርሷ ወደ እነሱ ቤት መሄድ እንደሚያስፈራት ብትገልጽለት እንድትሄድም እያስገድዳት ነበረ። ሆኖም ኤፍራታ ምንም አማራጭ የላትምና ወደ ነብሩኬ ቤት ጉዞዋን አድርጋለች። እድብልና ሞገሴም ዝናን ከመያዛቸው በፊት ምን ማድረግ እንዳለባቸው ወሳኝ ነገሮችን እየተመካከሩ ነው። እርሱም ብንይዘው ምናልባትም ከጀርባው ሌሎች ሰዎች ሊኖሩ ስለሚችሉ እያጠቃናል። ይህንን ለመመከት ደግሞ የግድ በኛ በኩል ኃይል ማሰባሰብ ይኖርብናል ኃይል ደግሞ ማን ሊሆን ይችላል? በማለት መድብል የሆነ ሀሳብ ያመጣል። ያ የመጀመሪያው ኤፍራታ ስለ መሀሌት ጉዳይ ዝና መጠየቁ አይቀርምና እሷን ብንይዛት በዝና በኩል አንዳንድ መረጃዎች ሊደርሱን ይችላሉ በማለትም ውሳኔ ላይ ደርሰዋል። ሞገሴም በትክክል ኤፍራታ ለስራችን ጥሩና ምቹ አጋጣሚ ትሆነናለች፣ ሆኖም እሷን ልንጠቀምባት ይገባል በማለትም በሀሳቡ ጸንቷል። በጣም ወደ ነብሩ ኬቤት ካመራች በኋላ ማህሌታውንም በዛው በስርዓት ላይ ስለሆነች እዛው እንደታሰረች ልትበቀልም ጓጉታለች። ማለትም አንድ ነገር ማድረግ አለብኝ እባክሽን ልግደላትና ልገላገል እያለች ብቻ ከዚህ በፊት የበደለቻትን በደል ሁሉ በጥፍ መበቀል ስለምትፈልግም በጣም ጓጉታለች። እኛ እንደሷ አይደለንም፣ ሞቷን አንመኝም። በሰው ላይ የምትመኘውን ስቃይ እሷም እንድትኖረው ፍላጎቴ ነው። ስለዚህ በሰው በስርዓት መቆየት አለባት እያለችም እየተናገረች ነው። በሌላ በኩል ከሚቀርብላት ምግብ መካከል ምሳሌ እባክሽን ለመሀሌት ጨዋ እናብዛባት፣ ምክንያቱም ውሃ ይጠማታል፣ ውሃም ወስደን እንስጣት እያለችም ምሳሌ በተደረገባት ነገር ምንም አይነት ጥላቻና ቂም ሳያድርባትም የአባቷ ምክር ተግባራዊ በማድረጓ አቶና ስታሳድዳት የቆየች ቢሆንም አሁን ላይ ግን ያንን ረስታ ምሳሌ ለመሀሌት መልካም ነገር እያሰበችላት ነው ድስቲያን ሁሉ ካደረገች በኋላ ለሷ ምንም መልካም ነገር ትመኝላታለች፣ በማለት ምላሿን ሰጥታለች። ሆኖም ከአባቷ እየሰማችው ምክር የበደሉህን ይቅርበሉ ይላል መጽሐፉ፣ አባቴ እንደዚህ ነው ያስተማረኝ በማለትም ልጅ ምሳሌ በሚያስገርም ሁኔታ እየተናገረች ነው። በጣም ስለ ቤተሰቦቿ እያንዳንዱ ያለውን ባህሪና እንዲሁም እንዴት እንደተቀበሏት እየገለጸች ነበረ። በምግብ በኩል ምንም ችግር የለባቸውም። በጣም ሀብታሞች ናቸው። ቅድስትስ ካልሽኝስ ሰውነትሽ ሁሉ በጣም ለይቷል። ለተመቸሽና ጥሩ አቀባበል እንዳደረጉልሽ የፊትሽ ፈገግታ ይናገራል ብላታለች። ቅድስት ፍልና ሞገሴም ስለ ኤፍራታ ጉዳይ እያወሩ ማለትም እንዴት መያዝ እንዳለባቸውና መረጃዎችን እንዴት መውሰድ እንዳለባቸው እየተመካከሩ ነበረ። እኔ በፊታቸው ከዝና ተገዳ ወደ ነብሩኬ ቤት እያመራችን ፊት ለፊት ተገጣጥመዋል። ይኸውና እያነስታናት በዚህ ጓለፈች አይኔ ነው ወይስ እጀት ይሆን? እያለ ለመድብል እየጠየቀው ነበረ መድብልም አሁ ቀስ በል ተረጋጋ፣ ነገሮች እንዳይበላሹብነ ሞገሴ ተረጋጋ እያለ ሞገሴ እንዲረጋጋ ሲያደርገው ነበር። እስከ መጨረሻም ኤፍራታ ወደ እነ ብሩኬ ቤት እየገሰከሰች ሳለ እነርሱም ከጀርባዋ እየተከታተሏት ነው። እኔ ከመሀል ትገታ በተጨማሪ ኤፍራታ መታገቷ በብሩኬ ላይ ምን ለውጥ ያመጣ ይሆን? እውነት ብሩኬ ወደዛ ቤትስ የማይመለስበት ምን አንዳች ምክንያት ቢገጥመው ይሆን? የዝና መያዝስ ምናልባትም አልባትም ብሩኬን ካለበት እንዲወጣ ይረዳው ይሆን? አብረን የምንከታተል ይሆናል። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ሆንላችሁ እያልኩ ለቻናሌ አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።